የኮሌስትሮል ምርመራ በምታደርጉበት ጊዜ አራት የተለያዩ ቁጥሮች ይመጣሉ። ምንድን ናቸው? እስኪ እንመልከት። አንደኛው የሚወጣው ቁጥር ኤልዲኤል ኮሌስትሮል የሚባለው ነው። ይሄ ደና ያልሆነው ኮሌስትሮል፣ በተለይ ከልብ ህመም ጋር፣ ከስትሮክ ጋር፣ አጠቃላይ ከደም ስር ችግሮች ጋር የተገናኘው የኮሌስትሮል አይነት ነው። ሰ ኮሌስትሮል ከተመረተ በኋላ ኤልዲኤል በሚባሉ ፓርቲክሎች ተይዞ ወደ ተለያዩ ክፍሎች ይሄዳል። ነገር ግን በጣም ይሄኛው ኤልዲኤል ፓርቲክል በሚበዛበት ጊዜና ብዙ ኮሌስትሮል በነዚህ ኤልዲኤል ፓርቲክሎች በሚያዝበት ጊዜ አርተሪዎቻችን፣ የደም ስሮቻችን የመጎዳት ከዛም ባለፈም ደግሞ የመጥበብ ሪስክ እየጨመረ ይመጣል ማለት ነው። ስለዚህ ትንሽ እንዲሆን የምንፈልገው የኮሌስትሮል አይነት ነው ማለት ነው። ሁለተኛው ኮሌስትሮል ኤችዲኤል ኮሌስትሮል ነው። ይሄ ደና የሚባለው ጥሩ የሆነ ፕሮቴክቲቭ የሚባለው የኮሌስትሮል አይነት ነው። ቁጥሩ ከፍ እንዲል እንፈልጋለን። ኤችዲኤል ማለት ኤክሰስ የሆነ ኮሌስትሮል በሚኖርበት ጊዜ ኤችዲኤል የሚባለው ፓርቲክል እነዚህን ኮሌስትሮሎች ይዞ ወደ ጉበታችን ይሄዳል፣ ሪሳይክል እንዲሆኑ። ስለዚህ በኤችዲኤል ውስጥ ያለው ኮሌስትሮል ከፋ አለ ማለት በደንብ ኤክሰስ የሆነ ኮሌስትሮል ወደ ጉበት ይሄዳ ነው ማለት ነው። ስለዚህ ዳትስ ጉድ ኮሌስትሮል። ሶስተኛው ትራይግሊዘራይድስ የሚባሉት ናቸው። ትራይግሊዘራይድስ የሚባሉት እንግዲህ ሰውነታችን ምግባችንን ከፈጨ በኋላ አንድም ስቶር የሚያደርገው በዚህ አይነት ፎርም ነው። ኤክሰስ ካሎሪም ደግሞ በሚኖርበት ጊዜ በትራይግሊዘራይድ በዚህ መልኩ ስቶር ያደርጋል። ነገር ግን ትራይግሊዘር አይዶች በሚበዙበት ጊዜ ሪስኮች አላቸው። አንደኛ የፓንክሬታይተስ ሪስክ ወይም ደግሞ የቆሽት መጎዳት ሊያመጡ ይችላሉ። ከዚህም ባለፈም ደግሞ ለአጠቃላይ ካርዲዮቫስኩላር ሄልዝ ኢንዲኬተርም ናቸው፣ አንድ ኢንዲኬተርም ናቸው። ጉዳት ሊመጣ እንደሚችል ሪስክ እንዳለ ትራይግሊዘር አይድም ትንሽ እንዲሆኑ እንፈልጋለን። ከዚያ ባለፈ ሌላው ቁጥር ቶታል ኮልስትሮል የሚባለው ነው። ቶታል ኮልስትሮል የሚባለው አጠቃላይ የኮልስትሮል ይዘት ነው። ይሄ የነዚህ ድምር ውጤት ነው የቶታል የኤልዲኤል ኮልስትሮል የኤችዲኤል፣ ከዛም ባለፈም ደግሞ ካውንት ያልተደረጉ የኮልስትሮል አይነቶችም አሉ። የነዚህ ሁሉ ውጤት ነው። ይሄ ከፍ ሲል እንግዲህ ዳሜጅ እንዳለ ሊያሳይ ይችላል። ነገር ግን በጣም ወሳኙ ቁጥር የኤልዲኤል እና የኤችዲኤል ቁጥር ነው ማለት ነው። ወደ ቁጥሮቹ በሚቀጥሉት ቪዲዮዎች ይሄዳለሁ። ሸር ፎሎ አድርጉ። መልካም